አንቺን አጥቼ መኖር አልችልም። ለሺ ጊዜ ልንገርህ፣ እኔ ባለ ትዳር ነኝ። ባለቤቴ የኔን ታውቀዋለህ፣ በጣም ነው የምወደው። እባክህ ተወኝ፣ ከህይወቴ ውጣ፣ በቃ። እኔም ደጋግሜ ልንገርሽ፣ ከአንቺ ውጭ ህይወት ሊኖረኝ አይችልም። እና እኔ ምን አገባኝ። ይሄ ነው መልስሽ? አዎ። መፈጠርሽን እስክትጠይ ድረስ አሰቃይሻለሁ፣ እመኝ። ቤቴ ድረስ መጣሽ እግሬ ላይ ወድቀሽ ቅርታ ጠይቂኛለሽ ምንም አታውቅ ያልኩሽ እንዳትደሽ ያልሹን አረሳ

እዚህ ጫውን የሞደርሱበት። ዛሬ እዚህ ቤት የገባ ሰው አለ ይሆን? ደግሞ እዚህ ቤት ከእኔና ከአንተ ውጭ ማን ይገባል?

ማንም የለም እኮ። ድመት ገብቶ ሊሆን ይችላል። ግን የለም፣ ምንም የገባ ነገር የለም። ምናልባት ድመት ገብቶ ሊሆን ይችላል እኮ። አትፍሪ፣ ግድለሽ እባክህ አትቀልድብኝ። እኔ በጣም ቅፈፍ ብሎኛል። እዚህ በሩ ይንገጫገጫል፣ እሰው ደግሞ ብርጭቆ ይወድቃል። ቆይ ምን አገናኘው? መሬት የተንቀጠቀጠ ይሆን እንዴ? ምንም መሬት መንቀጥቀጥ የሚባል ነገር የለም። እዚህ እንድንመገብተው ነው የሚሆነው የሚንኮሻኮሸው። እሺ ጠብቅኝ፣ ቁልፍን እመጣለሁ የምጠላውን ፕራንክ የሚባል ነገር እያደረግሽን ከሆነ የእውነት እንጣላለን። ዴይ ዮኒ ደሞ ምን ሆነ? አብረን ተቀንጠና እንዴ በሩ ሲዘጋና ሲከፈት ይሰማ ነው። አይዞሽ በቃ በሩ አልተከፈትም አልተዘጋም። ይኸው ሄደን ቼክ አደረገን አይደል? በቃ ጆሮሽ ነው። አይዞሽ ተረጋጊ። ጆሮሽ ነው። እሺ ጆሮዬ ነው። ልታጽናናኝ እየሞከርክ ነው። እሺ ማንም ምግቡ ላይ ድንጋይ ያስቀመጣ? ሲጀመር ይህንም ያክ ድንጋይ እዚህ ቤት ውስጥ የለም ነበረ። ነው ይሄንንም ማንቺ ነሽ ያደረክሽው ብለ ልትለኝ ነው። እና በለበልት እጂ። እሺ ነው ወይስ? እዚህ ቤት ውስጥ የገባ ሰው ነበር። ጓደኛዬ ሜሪ ማተሁን እንዴ

ሊኖረኝ አይችልም እና እኔ ምን አገባኝ። ይሄ ነው መልስሽ? አዎ። መፈጠርሽን እስክትጠይ ድረስ አሰቃይሻለሁ። እመኝኝ ቤቴ ድረስ መጠሽ እግር ላይ ወድቀሽ ቅርታ ትጠይቂኛለሽ። ምንም አታመጣም። ያልኩሽ እንዳትረሽ። ያልሽውን አረሳለሁ። አቢ ነው እራሱ ነው። የሆንሽን ይመጣል። ቶሌ ትደርሽ ለም ጠፋ ብቻሽን እሺ፣ ሄዳለሁ ችግር የለውም እኔ ራሴ ሂጅ፣ እመጣለሁ። እንደ ፎከረ እኮ አደረገው አይደለም የምትፈልገው በጣም ፈርተሻል ማለት ነው። አሁን እንኳን መሽቷል። ሁሉም ነገር እንድታደርጊ ግን እፈልጋለሁ። እርሱን ለማድረግ ከተስማማች በሰላም ታድራላችሁ። ምንድን ነው ማደርገው? እሺ፣ አንደኛው አሁን ድቃንሽ የሆነች ቪዲዮ ቀርጸች ላኪልኝ። ነገ ደግሞ በጠዋት ቤቴ ቁርስ ስሪልኝ። ቆሻሻ፣ ሞት ይሻላል አንተ ወይ ፖሊስ ጋር ደውል። ፖሊስ ምን ያደርግልናል ደግሞ? ፖሊስ እስኪመጣ ድረስ ሰውየው ቢገልንስ? ቆይ ማንነቱን አውቀኸዋል እንዴ? የሚገልንን አውቀኸዋል? በፍጹም። እኔ ግን በህይወት እንደዚህ አይነት ነገር ገጥሞኝም አያውቅም። ሰምቼም አላውቅም። በፊልምም አላየውኝም። ቤት እንውጣ። እዚህ ሰዓት ሰዓት ጎል ሞስት አራት ሰዓት ሆኗል። ወዴት ነው የምንሄደው? እና ሲሆነን እንሞት። ለምን እንሞታለን? ለምንድን ነው ማን እንሞተው? እሺ ቢያንስ እንኳን ጎረቤት እንጠራ። የት የት የት ብለን የተዋወቅናቸው ጎረቤቶች ነው ብንጠራው? እሺ ጠርተንስ፣ ይሄንን ነው የምናሳያቸው? ይህንን ነው የምንነግራቸው? የቱን ነው የሚያምኑን ነው ወይስ ነገ ከነገ ወዲያ መሳቂያና መሳለቂያ እንዲያደርጉን ነው? ሊሆን አይችልም። ታዲያ ምን ላድርግ?

ሽጓት ሬሎ ምን ደይ አራ ሙሉ ነበረ። እሺ ለማንኛውም አንቺ ተረጋጊ። እዚሁ ቁጭ ወይ፣ የትም እንዳትንቀሳቀሽ፣ ምንም ድምፅ እንዳታሰሚ። ስልኬን እዚህ ይዤ መጣሁ። ስልኬን እዚህ ይዤ መጣሁ። ተረጋጊ

እዛ ቤት ወጡ። እኔ ጨምርህበት አይደለም ኪችን ውስጥ ሆኜ ቀምደል ሊውዳ አደቀ ነበር። ከዚህ ቤት እንውጣ ጂዬ። እርግጠኛ ነሽ? ቅድም ግን እሳቱ እየነደደ ነበር። እኔ አሁን በዚህ ሰዓት ያላየሁትን ነገር አየዋለሁ እንዴ? እሺ ታዲያ የት ሄደ?

የበሩ ቁልፍ ይዝናል ያለው ዘግቶብን ሄዳ። አምላክ ይኸው ህልም በሆነ እባክሽ፣ እባክሽ ልጅ በዚህ ሰዓት አታስጨንቅኝ፣ እኔንም ያለው ቦርሶው የተንቀሳቀሰ ነው። ሰላም ወንድም እንኳን ደስ አለ። እንኳን አብሮ ደስ አለ። ቅርታ ግን አላወኩም፣ አታቀኝም። ታቱ ባላለሁ ከሳምንት አንድ ገን መንገድ ላይ እየወጣው ለባለ እድለኞች ያነበብኳቸውን መጽሐፎች ሰጣለሁ ኦ በጣም ደስ ይላል። አዎ የዛሬ እድለኛው እንግዲህ አንተ መሆን ነው። ቅር ካላለ መጽሐፎችን የምትቀበለኝ በጣም ደስ ይለኛል። በጣም ደስ ይለኛል። ታዲያ አንብበህ ለሌሎች ማስተላለፍ እንዳትረሳ። ኢትስ ኦኬ። ምንም ችግር የለውም። ቴንክ ዩ። ምንም ማለት እሺ። በጣም አመሰግናለሁ። ቴንክ ዩ። እሺ፣ እሺ። ይሄ ቦርሳ ቦርሳው ሰውዬው ነው የሰጠኝ እና ውስጡ ምን አይነት ሰው ነው የሰጠክ? እኔ እንጃ ሰውዬውን አላውቀውም። ምን አይነት ሰው ከለሩ፣ ከለሩ ምን አይነት ነው? ቁመቱ ምናምን ምን አይነት ነው? ቀይ አጠር ያለ ራሱ ነው። አውጣው፣ የሆነ አውጣው፣ አውጣው።